ሃሎዊንን በዋይት ሀውስ ደረጃ ኦልሞስት ሽር ጉድ እያሉበት እየተከበረ ነው የሚገኘው። ከባለፉት አርባና ሀምሳ አመታት ምናልባትም ከሰላሳ እስከ ሀምሳ የባለፉት አመታት ላይ ተደርጎ የማይታወቅ ንፋሳትን የሚያዘው እግዚአብሔር እንደሆነ እናውቃለን። የንፋሳት ቁጣ ማለት የእግዚአብሔር ቁጣ ውጤት ነው። እንግዲህ ለምን ጀማይካ ከባድ መንፈስ ተጭኖ ሰዎችን የሚያደክም የሚያቆረቁዝ መንፈሳዊ እድሳት የሚሰራበት ነው ሀሎዊን። ይሄ ባለበት ደረጃ ግን ፕሬዚዳንት ትራምፕ በጣም ስሜታዊ የሆነ ውሳኔ ወስነዋል። ሜክሲኮ ላይ በካሬ 81 ሺ ብር ኮምፓውንድ አፓርትመንት እየሸጥን መሆኑን ሰምተዋል። ቅንጦትን ከምቾት ጋር የያዘው ኮምፓውንዳችን ውስጥ አፓርትመንት ከባለ አንድ መኝታ እስከ ባለ ሶስት መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ ይዘንልዎት መጥተናል። የዚህ ታላቅ እድል ተጠቃሚ ለመሆን ከስር በተቀመጡ ስልኮች ይደውሉልን። ሳድስ ክብራትና ክብራን የሣድስ ቤተሰቦቼ ፕሮግራማችን አሁንም ይቀጥላል። ሶስት በጣም ጠቃሚ የሚሆኑ መረጃዎችን አጠር አጠር አድርገን እንመለከተዋለን። አንደኛው ይሄ ሃሎዊን የሚባል በጣም ቬሪ ዴሞኒክ የሆነ አጋንንታዊ የሆነ ክብረ በዓል አለ። ሃሎዊን በአሜሪካ ውስጥ በሚያሳዝን ደረጃ በፕሬዚዳንት ትራምፕ ቤተመንግስት ይህ ሰው ግራ ያገቡ ሰው እንደሆነ በደንብ የሚታወቅበትና የሚታይበት አንዱ መንገድ እንደሆነ እናያለን እና ሃሎዊንን በዋይት ሀውስ ደረጃ ኦልሞስት ሽር ጉድ ያሉበት እየተከበረ ነው የሚገኘው። እንግዲህ ይሄ ሀሎዊን የሚባለው በጣም ከባድ መንፈስ ተጭኖ ሰዎችን የሚያደክም የሚያቆረቁዝ መንፈሳዊ እድሳት የሚሰራበት ነው። ሀሎዊን እንደ ቀላል የሚታይ አይደለም። አሁን በአሜሪካ ውስጥ የሚኖሩ ኢትዮጵያውያን ወንድም እህቶቻችን ይሄንን በተመለከተ በትክክል ማወቅና መረዳት ያስፈልጋል ማለት ነው። እንግዲህ አንዱ ይሄ ነው። ሌላኛው ደግሞ በጠቁሞ በጣም ደስ የሚለኝ መንፈሳዊ እይታ ያለው ነው። ሰሞኑን በጀማይካ አደገኛ አደገኛ የአውራ ንፋስ ወይም ደግሞ ሀሪኬይን መሊሳ የሚባል ሃሪኬን በጣም አደገኛ ሃሪኬን ነው። ኦልሞስ ካታጎሪ ፋይቭ የሚባል በአምስተኛ ደረጃ ላይ ያለ በዓለማችን ታሪክ ከፍተኛ አቅም ይዘው ከመጡ ሀሪኬኖች መካከል አንዱ ተብሎ የተመዘገበበት ነው። እንግዲህ ጀማይካን እንዳልነበረች ነው ያደረጋት። ኦልሞስት እንደዚህ አይነት መንፈሳዊ ውድመት ምስጢሩን ማወቅ ያስፈልጋል። የእግዚአብሔር ንፋሳትን የሚያዘው እግዚአብሔር እንደሆነ እናውቃለን። የንፋሳት ቁጣ ማለት የእግዚአብሔር ቁጣ ውጤት ነው። እንግዲህ ለምን ጀማይካ የሚለውንም ጭምር ማየት ያስፈልጋል። እዛ ላይ መጠቆም ያስፈልጋል። ከዛ ውጪ ደግሞ አንድ በጣም ኢምፖርታንት የሆነ መረጃ በተለይ ፕሬዚዳንት ትራምፕ አሁን ዛሬና ትላንትና እያደረጉት ያሉት ነገር፣ በሰሞኑን በሩሲያ መንግስት የተመዘዙ ወይም ደግሞ ለሙከራ በሚል የተወነጨፉ ሚሳኤሎች አሉ። እነዚህ ሚሳይሎች ኒውክሊየር ፓወርድ ሚሳይሎች ናቸው። አሁን ባለንበት የመጨረሻው ዘመን ላይ ነገሮችን ከምናይባቸው ነገሮች መካከል አንዱ ይሆናል። እነዚህ ኒውክሊየር ፓወርድ የሆኑ ሚሳይሎች ሩሲያ ለመጀመሪያ ጊዜ በዓለማችን ዲዛይን ሚሳይል ተሞክሮ አይታወቅም። ምናልባትም ሚሳኤሉ የመምዘግዘግ አቅሙ ሌሎች ነገሮቹም ጭምር ካሉት የክሩዝ ሚሳይል ቤተሰቦች መካከል ነው የሚመደበው። ክሩዝ ሚሳይል ነው። ኦርሞስ በራሱ አቅም ልክ አውሮፕላን ጀት፣ የጦር ጀት የሚለቀቅበትን ሚሳይል ለማምለጥ በሚል የሚሄድበትን መንገድ እየተምዘገዘገ ልክ እያለፈ እየተሻገረ መሄድ የሚችልበት ነገር እንዳለ ሁሉ በተመሳሳይ ሁኔታ እንደዚህ አይነት ነገሮች እንዳሉበት የሚያሳዩ ሚሳይሎች ኒኩሌር ፓወርድ ሚሳይሎችን ሰሞኑን ሩሲያ አስተዋውቃለች፣ ለቃለች። ይሄ ባለበት ደረጃ ግን ፕሬዚዳንት ትራምፕ በጣም ስሜታዊ የሆነ ውሳኔ ወስነዋል። ሶ እነዚህ ነገሮች አሁን ያለንም የዓለማችንን ታሪክ በተለይ አሁን ባለንበት ነገሮች ላይ በጣም ዲሲሽን ሜከርስ ናቸው፣ ለውጥ ማምጣት የሚችሉ ነገሮች ናቸው። በእነዚህ ዙሪያ ላይ መጠነኛ ቆይታ እናደርጋለን። በመሸጋገሪያ ተመልሰን እንገናኝ። እንግዲህ ሀሎዊን የሚባለው ክብረ በዓል ምንድን ነው የሚለው የመጀመሪያው ትልቅ አንድምታ ፈጣሪ ነገር ነው። ይሄ ሀሎዊን ሰዎች በተለይ በምዕራብውያን ታሪክ ውስጥ ከፍተኛ መንፈሳዊ እድሳት የሚደረግበት በዓል ነው። እነሱ አሁን ልክ እንደሆነ ፈን እንደሆነ ነገር አድርገው ነው የሚያስቡት እንጂ ጉዳዩ እንደዛ አይደለም። ጉዳዩ መንፈሳዊ ነው። እንደገናም ደግሞ ከመንፈሳዊነትም ባሻገር ደግሞ በጥንት ፓጋን ሩት የነበረው ነው። ኦልሞስት የፓጋን ሩት የነበረበትን ነገር መሰረት አድርገው በዚህ በኦክቶበር ወር ያመልኩታል። ኦክቶበር ወሩ ደግሞ እንግዲህ እንደምናውቀው በብዙ የሚታወቁ ኦከልት ፊምስ በውስጡ ያሉበት እንደሆነና በተለይ እነሱ አያይዘው ይሄ ፐምኪን የሚባል አለ ልክ እንደ ዱባ አይነት ማለት ነው። ከዛ ጋር ተያይዞ የሚደረጉ ትራዲሽናል አምልኮቶች ወይም ደግሞ ልክ የሆነ የሚደረጉ ክብረ በዓሎች ከዛ ጋር የተያያዘ ያንን በአውሬ ቅርጽ በመቅረጽና በመስራት የሚደረጉ ነገሮች እንዳሉበት ይታወቃል። እንግዲህ ይህንን የኦክቶበር ወርን ነው የሚጠቀሙት። ኦክቶበር ሰርቲ ፈርስት ላይ ነው የሚያከብሩት። ይህንን ሲያከብሩ ደግሞ የጥንት የሚባሉ ጎደስስ እና ጎድስ ላይ መሰረት ያደረገ እንደሆነ እናውቃለን። በጥንት እንግዲህ ከሚታወቁት መካከል ኦክቶበር የሚለውን ነገር ከኦክቶበር ጋር ግንኙነት እንዲኖራቸው ተብለው የሚታሰቡት ከሀርቨስት ጋር ልክ ዘር ከተዘራ በኋላ ዘር የሚሰበሰብበት ጉዳይ ጋር የተያያዘ በሚል የአመቱ መጨረሻ ወቅት ላይ መሰረት አድርገው ይሄንን ደግሞ ይሄንን ዘር ለመሰብሰብ የረዱን ፊደስ የሚባሉ ዱርጋ እንደ ሰሪድዌን የሚባሉ አይነት አምልኮቶች በጥንት አውሮፓዎቹ ሲሰሩበት የቆዩበት እንደሆነ ይታወቃል። በጥንት የግሪክ አማልክቶች መካከል ፐሪሴፎን በሚል የሚታወቅ አጋንታዊ መንፈስ የግሪክ ጎደስ ናት፣ ጣዖት ናት። ሊሆን የሚችለውን ነገር በጠቅላላ መሰረት አድርጎ በደንብ የሚያሳይ ነገር አለው። እዛ ጋር የተቀመጡትን ነገሮች ስታዩ ይሄ ኦክቶበር የሚለው ከዚች ጣዖታዊ መንፈስ ጋር ተያይዞ ስያሜ የሚሰጥ እንደሆነ እናውቃለን ማለት ነው ሶ ይህንን ክብረ በዓል በዚህ ሰዓት ላይ ሲያደርጉትና ሲያመጡት እንደ ዝም ብሎ የሆነ ስርዓት ላይ የመጣ አይደለም። ፐሪሴፎን ብለው በጥንት የሚያመልኳት የግሪክ ጣዖት ይህንን ኦክቶበር ወር ላይ ይቀርብላታል ልክ እርሻውን እንዲለመልም እንዳይበላሽ ፌንጣና በሊታ ፍጥረታት እንዳይለቀቁ አድርጋ ጠብቃልናለች በሚል ለዛች መንፈስ ግብር ያቀርባሉ፣ ኦክቶበር 31 ላይ። ስለዚህ ይህን በሚያደርጉበት ሰዓት ላይ ለዛች ጣዖታዊ መንፈስ ክብር ይሰጣሉ ማለት ነው። ይህንም በሚያደርጉበት ያ በዓል ለረጅም ጊዜ ተደብቆ የኖረ በዓል ነው። ስለዚህ በሰማይና በምድር የፈጠረ እግዚአብሔር እንጂ ፍጥረተ ዓለሙ። በእርሻና በተክሎች ወይም በቅጠላቅጠል በፍራፍሬ በጥራጥሬ መብቀል መፍራት ላይ ምንም አይነት ስልጣን እንደሌላቸው ይታወቃል። ነገር ግን እርኩሳኖቹ በጥንት ዘመናት ላይ እኛንን የሚመለከተን ይሉ የነበረበት ዘመን እንደነበረ ይታወቃል። አምስት ሺህ አምስት መቶ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ እስኪመጣ ባለበት ዘመን የዓመተ ዓለም በሚባለው ጊዜ ላይ እኛንን እርሻችሁ የምንጠብቀው፣ ስለዚህ የእርሻችሁን የመጨረሻ ተረፈ ምርት ለእኛ ገብሩ ለእኛ ከገበራችሁልን እኛ ደግሞ ፌንጣውን አንበጣውን አንለቅም የሚል ኮቨናንት ይገቡላቸዋል። በዛ ሰዓትም የነበረው እግዚአብሔር አለማትን አያስተዳድርም አይፈልግም ነበረ። ስለዚህ 5500 ዘመን የሰው ልጅ በአመተ ዓለም በጨለማ ይኖር ስለነበረ በወቅቱ እርኩሳኖቹ ያንን ለማድረግ ይችሉ ነበረ። እግዚአብሔርን ያላመኑት በጠቅላላ በዚህ ግዞት ወድቀዋል። ስለዚህ የግሪክ ጣዖታት፣ የሮማ ጣዖታት ሌሎችም እየተባሉ ሲመለኩ እንደነበሩ እናውቃለን። እግዚአብሔርን በማመን የሚታወቁት ሁለት ሀገራት እስራኤል እና ኢትዮጵያ ግን እነዚህ እርኩሳን መናፍስቶች በቤተ መንግስት ደረጃ ላይ ስልጣን ተሰጥቷቸው ምስል ቆሞላቸው ሲመለኩ አልኖሩም። የባለፉት ሦስት ሺህ ዓመታት በእስራኤል እንደዚህ አይነት አባጣ ጎርባጣና ወጣ ገባ ታሪኮች ይስተዋሉ እንደነበረ እናውቃለን። ስለዚህ እግዚአብሔር የአባቶቻቸውን አምላክ እግዚአብሔርን በረሱ ሰዓት ላይ ለባርነት አሳልፎ ይሰጣቸው እንደነበረ ይታወቃል። ለባርነት ይሰጣቸዋል። ከዛ በባቢሎናውያን ሌሎችም ይመጣሉ፣ ሮማዎቹ ይመጣሉ፣ ቀጥቅጠው ይገዛቸዋል። ከዛ ይሰደዳሉ፣ በዛ ነበር የሚኖሩት። ለምን የአባቶቻቸውን አምላክ እግዚአብሔርን ስለተዉ። እነሱስ ሀገር የሆኑት በአባቶቻቸው በነ እስራኤል ያዕቆብ ነው እንጂ በእነሱ እንዳልሆነ እግዚአብሔር ሲያሳያቸው የድሮን ኪዳን እያነሳ ለብዙ ጠላቶች ተላልፈው ይሰጡ እንደነበር እናቃል። ከዛ በኋላ ደግሞ ፊታቸው ወደ እግዚአብሔር ሲመልሱ እግዚአብሔር ደግሞ ፊቴም ወደ እናንተ መልሽ ያለው ይሄን አድርጉ፣ በጦርነትም ድል አድርግላችኋለሁ፣ እንዲህ እያለ እያባብላቸው ይላል መጽሐፍ ቅዱስም፣ በሚያባብል ይላል እግዚአብሔር በቃያ ምክንያቱም ቃሉ እንዳይፈርስ ለአባቶቻቸው ልና አብርሃም ልና ይስሐቅ የገባው ቃል እንዳይዛነፍ በብዙ ነገር ዘር ማንዘሮቹን እየጠበቀ አኑሯቸዋል ከሱ ሲንሸራተቱ አሳልፎ ይሰጣቸዋል በዚህ ነበር የቀጡት ስለዚህ በሌላው ዓለም ላይ ግን እነዚህ ርኩሳን ዓለም ጣዖታት መናፍስቶች በነጻነት ሲመለኩ 5500 ዘመን ከኖሩ በኋላ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ አመተ ምህረት አዲስ ኪዳን ተመሰረተ በደም የተደረገ ኪዳን ነው በሰማይና በምድር ስለዚህ ከዛ በኋላ ርኩሳን መናፍስቶች በምድር ላይ የነበራቸውን ስልጣን አጡ ማለት ነው። ስለዚህ የምድር ገዢ አይደሉም ማለት ነው። የምድር ገዢ ዓለም ገዢ ዲያብሎስ የተባለ የሚጠራው አሁን የዓለም ገዢ አይደለም። የዓለም ገዢው እንግዲህ ራሱ እግዚአብሔር ነው። ስለዚህ ያንን በትረ ስልጣን ወስዶ ነጥቆ እንደገና ለሚያምኑት ራሱን አናቱን ቀጥቅጡ ብሎ ክርስቶስ ያንን መቀጥቀጫውን በትር በትር ስልጣን መልሶ ለሚያምኑት ሰጠ ማለት ነው። ስለዚህ እባቡንም ጊንጡንም እንቀጠቅጠዋለን፣ አናት አናቱን ማለት ነው። ስሙን እየጠራን ይጮኋል፣ አይችሉም፣ መቋቋም አይችሉም። ኪዳን ተገብተዋል፣ በደም የተገባ ኪዳን ነው። ለዛም የሚገባውን ዋጋ ከፍለዋል። የደምና የስጋ ዋጋ ከፍሏል በዛ ዋጋው የተነሳ በከፈለው ዋጋ የተነሳ ምድር መግዛት ይችላል ማለት ነው ስለዚህ በፈቃዱ በጉልበት መግዛት አልፈለገም አምላክ ስለሆነ ነገር ግን ሞቶ ተሰቅሎ ተገሎ አሳልፎ ራሱን ለሞት ሰጥቶ ብዙ ዋጋዎችን ከፍሎ መልሶ አለምን በደሙ ገዛ ማለት ነው ከአጋንቶቹ ላይ ወሰደ ማለት ነው ስለዚህ አሁን በደም ኪዳን ምድር ተያዘች ማለት ነው ስለዚህ ደም እንዳይፈስ ከዛ በኋላ አመተ ምህረት ሆነ ማለት ነው ስለዚህ ከዛ በኋላ አይችሉም ስለማይችሉ ማድረግ የቻሉት ምንድን ነው በተለይ ካቶሊካዊት ቤተክርስቲያን ውስጥ ሮም፣ አውሮፓ ውስጥ ተደብቀው ለሺህ ዘመናት እነዛን ርኩሳን መናፍሶቻቸውን በቀናት በምናምን እያደረጉ እያስመለኩ ቀጠሉ። ካስቀጠሏቸው መናፍስቶች መካከል አንዱ አሁን ሃሎዊን ብለው የሚያከብሩት ነው ማለት ነው። ይሄ ሃሎዊን ፐርሴፎን ብለው ለሚያመልኳት የግሪክ ጣዖታዊት መንፈስ የሚደረግ አምልኮ ነው ማለት ነው። ይሄን ሃሎዊን፣ ይሄንን አምልኮ በሚያደርጉበት ሰዓት ላይ እንግዲህ የሚታወቁ የፓጋን ሩትስ የነበራቸው ለምሳሌ ሳምሃይን ተብሎ የሚታወቅ ኦሪጂኑም የሚታወቀው ከኤንሽንት ሴልቲክ ፌስቲቭ ነው። ሴልቲክ የሚባሉ ሀገራት አሉ። ኦልሞስት ወደ እነዚህ ኖርዲክ አይነት ሀገራት ቅርብ የሆኑ ማለት ነው። በእነሱ ውስጥ ይታወቅ የነበረ የሰማሀይን ሴሌብሬሽን፣ ሌሎችንም አብረው የዳርክ ዊንተር ይሉታል እነሱ። ቢግኒንግ ኦፍ ዳርክ ዊንተር ብላ ያቀርቡታል። የጨለማው የክረምት ጊዜ በነሱ ማለት ነው ሊገባ ያለውን እንግዲህ ይህን ጊዜ እንዲያሻግሩን እነዛ እርኩሳኖቹን እናስመልካለን በሚለው መስዋዕት ይጀምሩታል እንደማለት ነው። ስለዚህ ያን ጊዜ ያደርጉት የነበረው የሴልቲክ እምነቶች የዚህ ፓጋን ሩት ነበራቸው። ይህንን በተመሳሳይ ቀን ሃሎዊን ብለው አሁን የሚያከብሩትን እንደገናም ደግሞ ዋርዲንግ ኦፍ ኢቭል በማለት የሃሎዊንን በዓል በተመለከተ በአውሮፓዎቹ በጠላም የተለያዩ ቦታዎች ላይ ኮስቹም ያዘጋጃሉ። የፊት ቅርጻቅርጽ ይሄ አውሬሚ የሚመስል ጭራቅ የሚመስል ሌሎች ነገሮችንም እያዘጋጁ ይሰራሉ ማለት ነው። ከዛ ጋርም ተያይዞ ኦፍስ ፊሪንጎችን የምግብና ጣፋጭ ምግቦችን ለእነዚህ እርኩሳኖቹ በሚገበር ደረጃ ላይ እነዛን ያዘጋጃሉ። ጃክ ኦ ላንተርዝ ብለው የሚሉት ደግሞ በዓል አላቸው። ይህም የሚታወቅ የኢቪል ስፒሪቶች የሚባሉ የክፉ መናፍስቶችን ማባበያ ስጦታ የሚባሉ ነገሮች አሁን ሃሎዊን በሚባለው ውስጥ የሚከበረው ነገር እንደሆነ እናያለን ማለት ነው። ስለዚህ ዴሞኒክ ቪው ፖይንት አለው ማለት ነው። እርኩሳዊ የሆነ ቪው ፖይንት አለው። ኦካልቲዝም አለው በውስጡ ይህንን የሚያያይዙ እንግዲህ በዓላት በተለይ በተለይ በአውሮፓ የቤተ ክርስቲያን ውስጥ ተደብቆ ረጅም ጊዜ በዚህ እያባበሉ ማስመለክ ቀጠሉ ማለት ነው። ስለዚህ አሁን ባለበት በትክክል የምናያቸው ኦከልት በዓላት ሌሎችንም ነገሮች ተመልክቶ መጽሐፍ ቅዱስ በግልጽ የሚቃወመው የማይደግፈው፣ እንደገናም ይሄ ዊች ክራፍት እንደሆነ ሶሪሰሪ እንደሆነ እንደገናም ደግሞ ከርኩሳን መናፍስቶች ጋር የሚደረግ ማማከር ስርዓት በጠቅላላ በእግዚአብሔር መንፈስ የተገሰጸ የተወገዘ እንደሆነ እናውቃለን። ባቢርካል ፕሮቢሽን አለው በመጽሐፍ ቅዱስ በፍጹም ድጋፍ የማይሰጠው እንደሆነ እናውቃለን። ከዛ ሳታኒክ ካላንደር ክሌምስ አላቸው እነሱ በርኩሳኖቹ መናፍስቶች። ለምሳሌ አንቶኒዮ ላቬይ የሚባል ሰው አንድ የጻፈው መጽፍ አለ ቸርች ኦፍ ሳታን የሚለው ባቋቋመ ሰዓት ላይ የርኩሳኖቹ መንፈስ ማምለኪያ ስፍራን እንደመቅደስ መቅደስ አይባልም። የነሱ እንግዲህ ሰው እየተሳሳተ የእርኩሳን መቅደስ ይባላል፣ መቅደስ አይደለም፣ ርኩሰት ቦታ ነው። ስለዚህ የአጋንንቶች ማምለኪያ ርኩሰት ስፍራ ላይ ያንን ቸርች ኦፍ ሳታን ብሎ አንቶን ሌቬይ ባቋቋመ ሰዓት ላይ የዚህ በዓል ለእኛ ቸርቻችን፣ ቸርች አይደለም፣ ኦልሞስት የአምልኮ ስፍራ ነው፣ ይሄ ለዚህ ለእኛ ለአምልኮ ስፍራችን ሃሎዊን ደ ቢገስ ዴይ ነው ብለው አጽድቀዋል። ስለዚህ እነሱ በዚህ ጊዜ ላይ ለእርኩሳኖቹ መስዋዕት ያቀርባሉ፣ ይሄንን ነገር ያደርጋል። ስለዚህ እንደገናም ደግሞ ዘ ወርሺፕ ዘ ባድ ስፒሪት በግልጽ እርኩሳኖቹን ይሄ ቸርች ኦፍ ሳታን የሚባለው አሁን አሜሪካ ውስጥ ያለው እርኩሱ መቅደስ ይሄንን ክብረ በዓል በመስዋዕት ደረጃ ላይ ደም እየሰዉ ሌሎች ነገሮችን እየሰዉ ያከብራሉ። ይሄንን ነገር አምጥቶ በቤተ መንግስት ደረጃ ላይ ትራምፕ አስቀምጠውታል አሁን ማለት ነው። በጣም በሚደንቅ ደረጃ በቤተ መንግስት ደረጃ አሁን እየተከበረ ይገኛል ማለት ነው። ከዚህ ቀደም የተለያዩ በዓላቶች ሊከበሩ ይችላሉ፣ እንደ አሁኑ ግን ደምቆ የሚከበርበት ጊዜ አልታየም። ይሄ በመሆኑ የሚሆነው ነገር ሲታይ አንዳንዴ ከሰውየ ጀርባ ያለው መንፈሳዊ ነገር በብዙ መልኩ እንድጠረጥር የሚያደርጉ ብዙ ነገሮች እንዳሉበት ታያለሽ። እግዚአብሔር እግዚአብሔር ብለው እግዚአብሔርን በመጥራት ቺት የሚደረግበት ሰዎችን ዲሲቭ የማታለል የማጭበርብሪያው የሐሰተኛው ክርስቶስ መንፈስ የሚቀሰቀስበት ጊዜ እንደሆነ ይታወቃል። ስለዚህ እንዲ አይነ ነገር ላይ በፍጹም በፍጹም እሱ ማውገዝ ያለበት ሰው ቢኖር እንደውም እሱ ነው። ሶ እኔ አንዳንዴ የግብረሰዶምም ሌሎችንም ነገሮች ላይ ሲያግድ ምን ሲል የሚታየ ነገሮች ብዙ ነገሮች አሉ። ሆን ተብሎ ከዛ ግር ብሎ ለመፍጠር ማክንያቱም የሆነ ቀጥሎ የሚመጡት ዲሞክራቶቹ ሪፐብሊካኖቹ፣ ማለት ዲሞክራቶች ቢመጡ ቀጥሎ የተግተለተለ የርኩሰት ጥግ የምናይበት ጊዜ ይሆናል ለዛ ልክ እንደ ማሰሪያ እና በተለይ ደግሞ ማጋ የሚባለው ሙቭመንት ላይ አብዛኛዎቹ አማኞች ናቸው የደገፉት ስለዚህ ለእነሱ እርካታ ሲል የሚያደርገው እንጂ በእርግጠኝነት በልቡ አምኖት የማያደርገው ነገር እንደሆነ ሰውየው በደንብ ያስታውቃል ማለት ነውና ይህንን በዚህ ደረጃ ላይ ሲከበር ስናይ በጣም ገርሞን ነው በአሜሪካን ቤተ መንግስት ውስጥ ይሄ ሃሎዊን ዛሬ እየተከበረ ነው ማለት ነው እንግዲህ በጣም ብዙ እርኩሳን አምልክቶች አሉበት ይህም በተመለከተ እንጠቁም ብዬ ነው ሌሎቹም መረጃዎችን እንጠቁም። የተወሰነ ማስታወቂያ ረፍት አድርገን ተመልሰን እንገናኝ። ቅድም ካልኳቸው ነጥቦች መካከል አንደኛው በተለይ በዚህ በተያያዘ የፕሬዚዳንት ትራምፕ የለቀቁት መረጃ ነው። ይሄ በጣም አደገኛ ነው። ዛሬም እንግዲህ እነ ኢራን እነ ሰሜን ኮሪያ ተቃውሟቸውን በጣም እየገለጹ ያሉበት፣ እነ ሩሲያ ተቃውሟቸውን በጣም እየገለጹ ያሉበት ነገር ነው የሆነው ይሄም ሰውየው ፕሬዚዳንት ትራምፕ እንግዲህ ሰሞኑን እንደሰማ ነው የሩሲያው ፕሬዚደንት ቭላዲሚር ፑቲን በአይነቱ ታይቶ የማይታወቅ ኒክሌር ፓወርድ ሚሳኤል ነው የሞከሩት። ስለዚህ ለዛ አጸፋ የሚሆን እንግዲህ አሜሪካ ከባለፉት አርባና ሀምሳ ዓመታት ምናልባትም ከሰላሳ እስከ ሀምሳ የባለፉት ዓመታት ላይ ተደርጎ የማይታወቅ ለመጀመሪያ ጊዜ የኒክሌር ጦር መሳሪያ ሙከራ ይደረግ ብለው አዘዋል ትላንትና ማለት ነው ይሄ በጣም ድንጋጤ ፈጥሯል በቤተ መንግስታቸውም በካቢኔዎቻቸውም ከፍተኛ ተቃውሞ ሆነ እየተነሳ ያለው ምክንያቱም አሜሪካ ይህን ነገር አደረገችው ማለት ከዛ ቀጥሎ ማንም ምንም ማድረግ የሚችልበት ነገር እንደሆነ ይታወቃል ማለት ነው። ሶ ይሄንን ማድረግ ምን አስፈለገ? የሶስተኛውን ዓለም ጦርነት ለማጋጋም የሚደረግበትን አካሄድ ከአሜሪካ አይጠበቅም የሚል ነው የተነሳ ያለው። ይሄን በጣም አደገኛ ነገር ነው፣ እንደ ቀላል አናየውም። ኦልሞስት የአቶሚክ ሶሳይቲ የሚባለው ማህበር አለ፣ ዎቹን ሰዓቱን ሲያስተካክል ኦልሞስት የሆነች ክሊክ የሆነች በተን ነው የምትቀረው ነው የሚለው የሆነ የኒውክሌር ጦር መሳሪያ ጦርነት ለመፈጠር አንዲት በተን ብቻ ነው የምትጠበቀው በሚል ሰሞኑን በይፋ ሳይንቲስቶቹ ይዘውት ወጥተዋል አንዲት በተን ማለት ምን ማለት ነው ሲባል እንበል ትራምፕ ማነው ፑቲንን ለምሳሌ በማንኛውም መልኩ አድርገው ዩክሬኖች ወይም ደግሞ ምዕራባውያን ቢገሉት አይሆንም በጣም ከባድ ነው የሚሆነው እንጂ ቢገሉት ኢሚዲየትሊ ከፍተኛ የሆኑ የሚሊተሪ አታሸዎቹ በጠቅላላ የመጀመሪያ ነገር የሚያደርጉት የኒኩሌ ጦር መሳሪያ ነው የሚለቁት። ይሄ በጣም አደገኛ። ስለዚህ አንዲት ሞመንት ብቻ ላይክ ኤክሊክ እና ኤቲክል የሆነች ነገር ብቻ የምትቀርበት ደረጃ ላይ ነው ዓለም ያለችው በሚል እየተነገረ ያለው ነገር በከፍተኛ አየሩን የያዘ ነው። እንግዲህ አሁን ባለንበት ዘመን ላይ የሰላም አለቃ የሆነው ራሱ ክርስቶስ ለምድራችን ሰላም ካልሰጠ በቀር ምድር ላይ ሰላም እንደማይመጣ የምታየው ሐሰት ሰላሞች እንደሚመጡ የምታየው ጋዛና ጋዛና በእስራኤል መካከል እየተደረገ ያለው ስምምነት መልሶ የሚገለብጥ ነገር ትመካያለች ያለች ትሰሚያለች። እና ምድራችን በብዙ ጭንቀት ውስጥ፣ ፍርሃት ውስጥ ነው ያለችው። እንደዚህ እንደ ቀላል እንደምናስበው አይደለም ያለነው። ኤንድ ታይምስ ውስጥ ነው። ይህ ሁሉ ጊዜ ማነቃቃት ቤተሰቦች የምፈልገው ያለንበትን ዘመን ዋጁት። ዘመኑ ስንረዳው አንረበሽም። በዘመኑ ውስጥ ነው የምናስበው። ስለዚህ ልባችን ይረጋጋል። እግዚአብሔርን በ በጣም እንጠገዋለን። ምክንያቱም ዘመኑ ክፉና ክፉ ዘመን ስለሆነ ማለት ነው። ስለዚህ ይህንን ማወቅ በእጅጉ ያስፈልጋል የሚለውን ነገር ለመጠቆም ነው። ሶስተኛው ከዚህ ጋር ተያይዞ ጠቆም ማድረግ የምፈልገው መረጃ አለ። ከመሸጋገሪያ በኋላ ተመልሰ እንገናኝ። የመጨረሻዋን አጭር አርጌ ልጠቁማት። በተለይም ከሀሪኬን ጋር ተያይዞ የሰማነው ነገር ከባድ ነው። ባለንበት ዘመን ላይ ነገሮችን መዋጀት ጥሩ ስለሆነ በጣም የሚገርመው ይሄ ሀሪኬን ወይም ደግሞ አውራ ንፋስ በጣም ከባድ ከሚባሉ በዓለማችን ታሪክ ከተመዘገቡት መካከል ይገኛል ማለት ነው። እንግዲህ ሰሞኑን እንደሰማነው በጣም ብዙ ውድመት ነው ያመጣው፣ በጣም ብዙ ጥፋት ነው ያመጣው። እንደገና ማምጣቱን ብቻ አይደለም ሀሪኬን መሊሳ ተብሎ የሚታወቅ ነው ያመጣው ውድመት። እንግዲህ ሀገሪቱን ወዳልነበረ ቅርጽ ነው ይቀይራት፣ ከነበረ ከነበረ ወዳልነበረ ነው ይቀይራት። እግዚአብሔር በዚህ ውስጥ የሚያሳየው መልእክት ምን እንደሆነ መታወቅ አለበት። የባለፉት ሀምሳ አመታት እንደዚህ አይነት ውድመት ታይቶ አይታወቅም። በጣም ከባድ የሆነ ነው። እንዲህ ስንሰማ ቆም ብሎ ማሰብ ጥሩ ነው። አለመመካት፣ ልባችን በሆነ ትዕቢት ውስጥ አለመወጠር ይኖርበታል። እግዚአብሔርን ይህ እኮ እግዚአብሔር በምንም መልኩ ሊነግረን አይችልም። አንዱ ሊነግረን የሚችለው መንገድ የተፈጥሮ አደጋው ተፈጥሮ ልትቋቋመው ያልቻለችውና ከአቅሟ በላይ የሆነባት ነገር እንዳለ እንድናውቅ ደጋግሞ መጨረሻዎቹ ዘመን ምልክቶች አድርጎ ያሳየናል። ምልክት እኮ ነው የሚያሳየን፣ ለሚያምኑት ሰዎች ይሄ ምልክት ነው። ስለዚህ ምንድነው የምንለው እኛ ማራናታ አሜን፣ ጌታችን ሆይ ቶሎ ለፍርድና የዓለማችንን ጉዳይ ቋጭልን። የምናየው ነገር ደስ አይልም ምንሰማው እምናየው ማለት በጣም ከባድ ከባድ የሚባሉ ለጆሮ የሰው ልጅ ይህን ያረጋዋለ ወይ ብለሽ የምትገምቻቸው የማትገምቻቸው በጣም ከባድ ነገሮች የምሰሚው እኔ ሰሞኑ ላይ የሰማው አሜሪካን ሀገር፣ የሰው አካል ብልት ማለት የሰው አካልን ልክ አንድ ሰው ሞት አለ፣ ልክ ሰውየው ሲሞት ላይሞትም ይችላል። ባይ ዘ ወይ ሃይጃክ እየደረገ እንደዛ ይሰራል እየተባለ ነው። እና ታፍኖ ተወስዶ ምንም ተርጎ ሞተ ተብሎ አካሉን ይወስዱትና እንደ በሬ እንደሚበለት እየበለቱት ማለት አሜሪካ ውስጥ የሚሸጡ ጉበቱን ለብቻ፣ ኩላሊቱን ለብቻ፣ ሳምባውን ለብቻ እያረጉ የሚቸበቸቡበት ንግድ ተጧጡፈዋል። እንግዲህ ይሄ ማለት የሰው ልጅ እስከ ምን ደረጃ ላይ እንደደረሰና የጨካኝነት የመጨረሻው ጥግ እየተገለጠ ያለበት ጊዜ ላይ እንደው ድሎት የሚፈልግ ሰው ቢኖር በጣም ይገርመኛል፣ በጣም ያሳዝነኛል። ልቡ ምስኪን ናት። ለምን እግዚአብሔር እየነገረን ያለው የዘመኑ ፍጻሜን ምልክት እየነገረን ያለው ልንነቃ ይገባል። ልክ እንደ ኖህ ዘመን አስረሽ ምቼው እየተባለ እየተደለቀ ክርስቶስ ለምጽአት መምጣት የለበትም። ስለዚህ መንቃት ያስፈልጋል ማለት ነው። ስለዚህ ይሄ እንግዲህ ሄስቶርም እንግዲህ አርባ አምስት ሰው እንደገደለ ሶማሌ ሀይቲንም ጀማይካንም እንዳጠቃ ኩባንም ጭምር እንደመታ በጣም ብዙ ሰዎች የሞቱበት ነው፣ እንደምናቀው በተለይ የቤርሙዳ አካባቢ ላይ የነበረውን ሽክርክሪት አልፎ የመጣ እንደሆነ እንደምናቀው ዘጠና ማይልስ ፐር አወር እየተመዘገዘገ ይሄድ የነበረ በጣም አደገኛ ከተጠበቀው በላይ የተፈጥሮ አደጋ ውድመት የመጣበት ነገር እንደሆነ ስናይ እግዚአብሔር እየነገረን ያለው ነገር ምንድን ነው ይሄንን ልናሰላስልና ልባችንን ልናነቃ እንደሚገባን መጠቆም እወዳለሁ ስለዚህ በዚህ ውስጥ ሁሉ እግዚአብሔር የሚነግረን ንፋሳትን የሚጠራው ንፋሳትን ኦርደር የሚሰጠው እግዚአብሔር እንደሆነ ቅዱስ መጽሐፍ ይነግረናል ስለዚህ እግዚአብሔርን ድምፅ መስማት መንቃት ደስ ይላል እኮ ባይ ዘ ወይ እንደ አይነት አንቂ ነገር ሲመጣ ነ መንፈሳዊ ልቡ ለተዘጋጀ እግዚአብሔርን እግዚአብሔርን መንፈሴን መንፈሴን አእምሮዬን ማዳን ብሎ ለሚል ሰው እኮ ልክ እንደዚ ነገር ሲሰማ እግዚአብሔር ወይ ማንቂያ ሰተኸኛል፣ ና አመሰግናሃለሁ፣ ነው የሚባለው። በፍርሃት አይታጨቅም። የሚፈሩት በምድር ላይ ተደላድለው መኖር የሚፈልጉ ናቸው። መስማት አይፈልጉም። ያለነው ኢንድ ታይም ስላለው ነቃ ብሎ ስንል እኛን ሁሉ ሊሰድቡን ሁሉ ይችላሉ። ለምን? እነሱ በምድር ድሎት ላይ ስለተጣበቁ ክፉ ዜና የተባለ የሚመስል ነው ይሄ ለነሱ። ግን መልካም ዜና እንደሆነ መታወቅ መቻል አለበት። የሚለውን ማንቃት ያስፈልጋል።